እንደ ሀገርም ሆነ እንደ ሕዝብ የሚገጥሙን ችግሮች መሻገር የሚቻለው በአመራር ጥበብ ነው ሲል የባህር ዳር ዩኒቨርሲቲ አስታወቀ። ዩኒቨርሲቲው ናይል አመራር አካዳሚ የተሰኘ ተቋም በመክፈት ይፋዊ የሥራ ማስጀመሪያ መርሐ ግብር አካሂደዋል። ጌታቸው ገደፋው ተጨማሪ አለው። የባርዳ ዩኒቨርሲቲ ናይል አመራር አካዳሚ የተሰኘ ተቋም በመክፈት ይፋዊ የሥራ ማስጀመሪያ መርሐ ግብር አካሂዷል። አካዳሚው በላቀ የአመራር ጥበብ በድኅረ ምረቃ ያሰለጠናቸውን መሪዎችም አስመርቋል። ናይል አመራር አካዳሚ ላለንበት ዘመን የሚመጥኑ ወጣት መሪዎችን ለማፍራት ዓላማ አድርጎ የተቋቋመ መሆኑን የባሕር ዳር ዩኒቨርሲቲ ፕሬዚዳንት ዶክተር መንገሻ አየነ ገልጸዋል። አመራር አካዳሚው በቀጠናው በአመራር ጥበብ መጓደል የሚስተዋሉ ቀውሶችን መፍታት የሚችሉና አዳዲስ አስተሳሰብ ይዘ የሚመጡ ብቁ መሪዎችን ለማፍራት ያስችላል ብለዋል። ፕሬዚዳንቱ በተለያዩ ዘርፍ ሰልጥነው የወጡ በተለይ ወጣት የሕክምና ባለሙያዎች፣ የጤና ባለሙያዎች፣ ሳይንቲስቶች፣ ኢንጂነሮችን የአመራር ጥበብ ሊያስጨብጥ የሚችል ፕሮግራም መክፈት የግድ አስፈልጓል። ይሄ እንግዲህ የትሬኒንግ አካደሚ የናይል ኤክስኪዩቲቭ ሊደርሽፕ አካደሚ ነው የሚሆነው። ትኩረቱም ከጤና ባለፈ ሳይንቲስቶቻችንን፣ ኢንጂኒሮቻችንን፣ ቴክኖሎጂስቶችን፣ ሌሎች የግብርናና የማህበራዊ ሳይንስ ምሁራንን በተለይ አዲስን ትውልድ ትኩረት ያደረገ ምሁራንን ተቀብሎ በአጭር ጊዜ ውስጥ በተለያየ ሞዳሊቲ አሰልጥኖ የሚያወጣ አካዳሚ ነው የሚሆነው። ይህን ክፍተት ለመሙላት የባሕር ዳር ዩኒቨርሲቲ እንዲህ ያለ ተቋም አቋቁሞ እየሰራ ይገኛል ለማለት ነው የምፈልገው። አመራር የሚመራውን ተቋም አሰራር እና የሚመራውን ማህበረሰብ ባህሪ በበቂ ሁኔታ በመረዳትና በመገንዘብ በእቅድና ስትራቴጂ የሚመራ መሆን አለበት ያሉት ደግሞ የአማራ ክልል ጤና ቢሮ ኃላፊ አቶ አብዱል ከሪም መንግስቱ ናቸው። ናይል አመራር አካዳሚ እንዲህ አይነት መሪዎችን ለማፍራት ትልቅ አቅም ይፈጥራልን ብለዋል። አመራር ያልተለወጠውን የሚለውጥ ያልተደረሰውን፣ የሚደርስና ያልተለመደን እንዲለመድ የሚያደርግ የትናንትናን ልምዶችን ለዛሬ የሚጠቀም ዛሬም በጊዜ ሰርቶ የሚያልፍ ለነገ የሚዘጋጅ ታሪክ ሰሪ ነው። እኛ ራሳችንን ከዚያ አኳያ እዚህ ያለ መሪዎችም በየደረጃው ያለ በጤናው ሴክተር ውስጥ ያለ መሪ የት ላይ ነኝ ብሎ መመልከት ከዚያ አኳያ እጅግ በጣም ጠቃሚ ነው። ከጤና ሚኒስቴር ተወክለው ፕሮግራሙ ላይ የተገኙት አቶ አሰግድ ሳሙኤል የናይል አመራር አካዳሚ ከክልልና ከሀገር ደረጃ ባለፈ ዓለም አቀፋዊ መሪዎች የሚሰለጥኑበትና ተሞክሮ የሚወሰድበት ተቋም ለማድረግ ይሰራል ብለዋል። ለዚህም ጤና ሚኒስቴር አስፈላጊውን ድጋፍ ያደርጋልም ነው ያሉት። የናይል ሊደርሺፕ አካዳሚ ትልቅ ተቋም ነው እንግዲህ ኢንቪዥን የሚያደርገው እንደ በዚህ በክልልም በሀገርም ደረጃ ብቻ ሳይሆን አይቴ ከፍ ሲል ምስራቅ አፍሪካ ሲያርፍም ግሎበሊ ሊደሮች መጥተው ኤክስፒሪንስ የሚያገኙበት የሚማሩበት እኛ ጋር ያለውን ዲስ ኖሌጅ በደንብ እናወጣበት ትልቅ ፕላትፎርም ይሆናል ብዬ አስባለሁ። ዩኒቨርሲቲዎች ደግሞ ለዛ በጣም ምቹ ናቸው እና ይሄ በጣም መልካም አጋጣሚ አይ ቲንክ ሌሎችን በደንብ ሊያዩት ሊማሩበት የሚገባ ጥሩ አጋጣሚ ነው ብዬ አስባለሁ። አይ ቲንክ ለዛ ትልቅ እንደ ጤና ሚስቴርም አስፈላጊውን ድጋፍ እንዲሁም በጋራ እንደምሰራ ለማረጋገጥ እወዳለሁ። የጤና መሪዎችን በማሰልጠን የጀመረው አካዳሚው በአሁኑ ሰዓት በሁሉም ዘርፍ መሪዎችን ለማሰልጠን እየሰራ መሆኑን አስታውቋል። ናይል አመራር አካዳሚ ያሰለጠናቸውን መሪዎችም በዕለቱ አስመርቋል።